ብራዚል እና አሜሪካ ቢጠፉ አማዞን ቢዝነሱ ይቆማል? ዙከርበርግ ቢቆም የዙከርበርግ ቤተሰቦች ፌስቡክ ላይ ገቢያቸው ይቆማል? ይቆም ለምን? አለምን እያንዳንድ ራሁን ለስገብራለ በቀን ውስጥ ለሶፍትዌር አለን እንዴ? የለንም። ሀይ ሲስተም ክሬት አድርገዋል። የፈጠሩት ሲስተም ነው። ቴስላ በህይወት አለ እንዴ? አለ፣ ካምፓኒው ግን አለ። የለም። ቅንጡ መኪናዎች የማን ናቸው አሁን? እቺ ሽላ ናቸው አይታቸው አለ አይደል። እንደዚህ አይነት የማይሞት የማይቆም ዘመንና ድንበር ተሻጋሪ ብራንድን ክሬት አድርጎ መሄድ ይቻላል ነው። ቶማስ ኤልሰን በታሪክ ነው በህይወት ነው የምታውቁት። አምፖሉ ግን ጠፋ እንዴ ቶማስ ሲሞት? የተፈጥሮ አደጋ በጦርነት በሚወድም ሰዓት ግን የማይቆም የትኛውም ሰላም አለበት አገር ወይም አካባቢ ላይ ተንቀሳቅሶ ብራንዱን እያሽከረከረ ገቢ የሚያስገባ ማለት ነው።